ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? ልን ከሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በምሳ ሰዓቱ የስፖርት የመረጃ ሰዓታችን ዳግም ተገናኝተናል። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ዛሬ በአውሮፓ ቻምፒየንስ ሊግ እጅግ የሚጠበቅ ጨዋታ አለ። አርሰናልና ሮያል ማድሪድ የሚያደርጉት ጨዋታ በርካቶች በጉጉት የሚጠብቁት ጨዋታ ነው። ከዚህ ጨዋታ ጋር አያይዘን የምናነሳቸው ነጥቦች ይኖራሉ። እንደተለመደው ግን በርከት ያሉ የዝውውር ጉዳዮችን በዛሬ ፕሮግራማችንም ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ እናደርጋለሁ። ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብሮነታችሁን አሳዩን። በቀጥታ ወደ ዛሬ ፕሮግራማችን አመራል ጋናዊው አማካይ መዳረሻው ካምፕኑ ነው የተባለ ነው። ቶማስ ፓርቴ በዚህ ክረምት ወደ ባርሴሎና የመሄድ ፍላጎት እንዳለው የገለጸ ሲሆን የስፔኑ ቡድን የጋናውን ኢንተርናሽናል የአርሰናል ሁኔታ በቅርበት ይከታተላል። አማካዩ ኮንትራቱ በውድድር አመቱ መጨረሻ የሚያልቅ ቢሆንም የኤምሬትስ ቆይታውን ለማራዘም አሁን ላይ ምንም አይነት ንግግር የለም። አሁን ላይ የመለየት እድሉ እየበለጠም እየታየ ይመስላል። እንደ ሙንዶ ዲፖርቲቮ ዘገባ ከሆነ ቶማስ ፓርቴ ወደ ባርሴሎና መሄድን ይፈልጋል። ምክንያቱም የካታላኖ ቡድን ተመራጭ ተጫዋች ነው። ቶማስ ፓርቴ ከሰኔ ጀምሮ እንደ ነፃ ወኪልም ይገኛል። ለባርሴሎና በተለይም በአሁኑ ጊዜ በነፃ ማግኘት ትልቅ እድል ይሆናል። የቶማስ ፓርቴ መምጣት በስፔን ያለውን እንግዲህ ልምድም በመጠቀም ጥሩ ይሆንላቸዋል። ቶማስ ፓርቴ በአትሌቲኮ ማድሪድ የነበረውን የስፔን ቆይታ ለባርሴሎና ሊጠቅም ይችላል ተብሎ ነው የሚጠበቀው። ቶማስ ፓርቴ በዚህ ሲዝን በመሀልና በቀኝ ክንፍ ተከላካይ ቦታ ላይ መጫወት የቻለ ሲሆን ለሚኬል አርቴታው ቡድንም ቁልፍ ተጫዋች ነበር። ይህ የታክቲክ ሁለገብነቱ ባርሴሎናን ሊያስደንቅ ይችላል። ባርሴሎና በመሀል ሜዳ ብዙ አማራጮች ቢኖሩትም የቶማስ ፓርቲን የዝውውር እንግዲህ አጥብቀው ይፈልጉታል በሃንስ ፍሊክ ቡድን ውስጥም ፍራንኪ ዲዮንግ አሁንም ወሳኝ ነው እንደ ማርክ ካይሴዶ ና ማርክ በርነር ያሉ ደግሞ ታዳጊዎችን በዛ ቦታ ላይ የመጡ ነው የአርሰናሉ አማካይ በሰላሳ አንድ ዓመቱ እድሜው እንግዲህ የገፋ ቢሆንም አሁንም ግን አቅሙ ያለው ተጫዋች ነው ኮንትራቱ የሚያልቅበት ጊዜ ሲቃረብ ባርሴሎና በነፃ ሊያገኙትም ቅርብ ናቸው ነገር ግን ባርሴሎና ከነባር አማካዮቹ አንዱን ካልሸጠ በስተቀር ለቶማስ ፓርቴ ዝውውር ላይቀረብ ይችላል ተብሏል። ስለሆነም ብዙ ጊዜ ከመውጣት ጋር የተያዘው ፍራንኪ ዲዮንግን ጨምሮ ከወጣቶቹ አንዱ አማካይ ከለቀቀ የቶማስ ፓርቲን ፊርማም እውን ይሆናል። ቶማስ ፓርቴ በዩቬንቱስ እንዲሁ በአትሌቲኮ ማድሪድ እና በሳዑዲ ቡድኖችም ፍላጎት ውስጥ ያለ ተጫዋች እንደሆነ ነው የሚገለጸው። ቸልሲዎች ከ50 ሚሊዮን ዩሮ በላይ የዝውውር ሂሳብ በማውጣት ተከላካይ ለማምጣት ዝግጁ ናቸው። ቸልሲዎች በሊቨርፑል የሚፈለገውን የፌኖርዱን ተከላካይ ዴቪድ ሃንኮን ለማስፈረም 50 ሚሊዮን ዩሮ ለማውጣት አዲስ ግንኙነት አድርገዋል። ሃንኮ በኤር ዲቪዜ ውስጥም አንጸባራቂ ብቃቱን እያሳየ ነው። ፌኖርድ ተጫዋቹን በዚህ ክረምት ለማቆየትም የሚታገል ይመስላል። ምክንያቱም ከመላው አውሮፓ የመጡ ትልልቅ ክለቦችም ለሱ ፍላጎት እያሳዩ ስለሆነ ነው። ቀደም ሲል በከቼንዶ ኦፍሳይድ እንደተዘገበው ከሆነ ሃንኮ እንደ ቼልሲ፣ ቶተንሃም፣ ዩቬንቱስ እና አትሌቲኮ ማድሪድ ባሉ ትልልቅ ክለቦች ራዳር ላይ እንደሆነ ተነግሮ ነበር። ምንጮቹ አሁን ላይ ሊቨርፑል ወደዚያ ዝርዝር ሊጨመር እንደሚችል ነው የተናገሩት። ነገር ግን የቼልሲ ፍላጎት ምናልባትም በሁኔታዎቹ እጅግ የላቁ ሊሆን ይችላሉ። ከቼንድ ኦፍ ሳይድ የሃንኮ ሁኔታን ከክረምት በፊትም ነገሮች ሊሻሻሉ እንደሚችሉ አሳስቧል። ፌኖርድ እንግዲህ ሃንኮን ለማቆየት ይፈልጋል ነገር ግን ከዝውውሩ የሚፈልጉት የሃምሳ ሚሊዮን ዩሮ ዋጋ እስከተሟላ ድረስ ለድርድር ክፍት እንደሚሆኑ ታውቋል። ፍላጎት ያላቸው ክለቦች በዚህ ክፍያ ላይ የተወሰነ ቅሬታ ሊኖራቸው እንደሚችል ዘገባ ያሳያል። ያም ሆነ ይህ ሀንኮ ከፌኖርድ የሚወጣ ይመስላል። ወደ ቼልሲ ወይም ደግሞ ወደ ሊቨርፑል የሚለው ነገር ግን እስካሁን ምንም አይነት እልባት ያገኘ

የስሎቫኪያዊ ኢንተርናሽናል ምናልባት ወደ ቸልሲ ቢመጣም ተጨማሪ የመጫወቻ ጊዜያቶችን ሊያገኝ ይችላል ምክንያቱም ሌሎች አማራጮች በተከላካይ መስመር ላይ ስለሌላቸው ነው። ሆኖም ግን የአርኔስሎት ቡድን ፕሪምየር ሊጉን ሊያሸንፍ በመሆኑ ወደ አንፊልድ የሚያደርገው ጉዞ የበለጠ አጓጊ ሊሆንለት ይችላል። ተጫዋቹ በአንጻሩ ቸልሲዎች ምርጥ አራት ውስጥ ለመግባት እየታገሉ ነው። ስለሆነም የክረምት ኢላማዎችን ለማግኘት በቻምፒዮንስ ሊግ መሳተፍ አለባቸው። ሃንኮ ፌኖርድን የሚለቅ ከሆነ በእርግጠኝነት በስራ ውስጥም ወሳኝ ትልቅ እርምጃ ውሰድ ይፈልጋል። እናም በአሁኑ ጊዜ ሊቨርፑል ከቼልሲ የተሻለ አማራጭ ሊሆን እንደሚችል ነው መረጃዎቹ የጠቆሙት። ቸልሲዎች የአርሰናልን ኢላማ ጨምሮ ሶስት ትልልቅ ስም ያላቸው ፊርማዎችን ኢላማ አድርገዋል። ቸልሲዎች የቻምፒየንስ ሊግ ቦታን የሚያገኙ ከሆነ በዚህ ክረምት ሶስት ትልልቅ ተጫዋቾችን ይፈልጋሉ። ለሰሜዎቹ ከቅርበ ጊዜ የአቋም ማሽቆልቆል በኋላ እስከ አራተኛ ደረጃ ላይ ለመጨረስም ዋስትና የላቸውም። ስለዚህ የሚፈልጉትን ተጫዋቾች ማስፈረም አለመቻላቸው ወደፊት የሚታይ ነው የሚሆነው። አሁን ላይ ቸልሲዎች በሚቀጥለው የውድድር ዘመን የቻምፒየንስ ሊግ ቦታን ለማግኘትም ትልቅ እቅድ ያላቸው ይመስላል። ከስፔኑ ጋዜጣ ፊጂያስ በወጣ ዘገባ መሰረትም ቸልሲ ቪክተር ዮከርሽ፣ ሮድሪጎ እና እንዲሁ ዲን ሆጅሰንን በክረምቱ ቅድሚያ ኢላማቸው አድርገዋል። ቸልሲዎች አስደናቂ የሶስትዮች ዝውውርንም መጨረስ ይፈልጋሉን የተባለው ቸልሲ በአሁኑ ባለቤቶቻቸው ብዙ ገንዘብን አውጥተዋል። ነገር ግን ብዙ ፊርማዎች የረጅም ጊዜ ኢንቨስትመንቶች ናቸው። ክለቡ በዋነኝነትም በወጣት ተጫዋቾች ላይ ያነጣጠሩ ሲሆን ዋና ኢላማቸው ለወደፊቱ የቡድን ግንባታ ነው። የቸልሲ ደጋፊዎች ለረጅም ጊዜ ለመጠበቅም ትዕግስት የሌላቸው ይመስላል። ስለዚህም ቦርዱ አንዳንድ ተጨማሪ የተረጋገጡ ተጫዋቾችን ለማምጣት ፍላጎት እያሳየ ነው። ከአርሰናል ጋር የተገናኘው ቪክተር ዮከርሽ በዕድሜ ትልቁ ኢላማ ይመስላል ይችላል ሮድሪጎን ማግኘት ከባድ ቢሆንም ሮድሪጎም ዋነኛ ኢላማ ነው የስዊድን ና የብራዚል አጥቂዎች እንግዲህ የቼልሲን የፊት መስመር ለማሻሻልም ወሳኝ ይሆናሉ እንደ ኒኮላ ጃክሰን ፔድሮ ኔቶ ኖኖ ማንድዌኬ ና ሙካይሎ ሙድሪክ ወጥነት ለሌላቸው አጥቂዎችም ትክክለኛ ተተክ ይመስላሉ። ይህ በእንዲህ እንዳለ ዴን ሆጅሰን ገና ወጣት ነው፣ ነገር ግን ቢያንስ ራሱን በፕሪምየር ሊግ ያሳየ ሲሆን በዚህ ውድድር ዓመት በሊግ ውስጥም ከነበሩት ኳክብ ተጫዋቾች አንደኛው ነው። አሁንም ቻምፒየንስ ሊግ እንግዲህ ቸልሲዎች የቻምፒየንስ ሊግ ቦታን ለማግኘት መሻሻል አለባቸው። በዚህ ደረጃ ላይ ያሉ ተጫዋቾች በዚህ ክረምት ወደ ቸልሲ ለመምጣትም በአውሮፓ ቻምፒየንስ ሊግ መጫወት ምክንያት ያደርጋሉ ተብሎ ነው እንዲሁ የሚጠበቀው። ማንቸስተር ዩናይትድ ለፕሪምየር ሊጉ ኮከብ 50 ሚሊዮን ፓውንድ የዝውውር ጥያቄ አዘጋጁ። ማንቸስተር ዩናይትዶች በክረምቱ የኤቨርተኑን የመሀል ተከላካይ ጃራድ ብሬዝቫይትን ለማዘዋወር ሀምሳ ሚሊየን ፓውንድ ለማቅረብ መዘጋጀታቸው ተነግሯል። ሁኔታውን በቅርብ የተረዱ ምንጮች ባለፈው ዓመት ኤቨርተኖች ጥያቄዎችን ውድቅ ካደረጉ በኋላ ማንቸስተር ዩናይትዶች በድጋሚ ጃራድ ብሬዝቫይትን እንደሚፈልጉ ተሰምተዋል። ዩናይትዶች ባለፈው ክረምት ሌኒ ዮሮንና ማታያስ ድሊትን በመሀል ተከላካይነት ቦታ ማስፈረማቸው የሚታወስ ነው። እንደ ሊቨርፑልና ሪያል ማድሪድ ያሉ ክለቦችም የ22 ዓመቱን ተከላካይ ለማስፈረም እንደሚፈልጉ ይታወቃል። ወጣት ስለዚህም ይህ ዝውውር ለዩናይትድ የተወሳሰበ ሊሆን እንደሚችል ነው የሚታመነው። ኤቨርተኖች ለመርሲሳይድ ተቀናቃኛቸው መሸጥ ስለማይፈልጉ ዩናይትድ ከሊቨርፑል በተቻለም እድል ሊኖረው ይችላል። ነገር ግን ቶፊዎቹ ለሌላ የእንግሊዝ ክለብ ከመሸጥ ይልቅ ከእንግሊዝ ውጪ መሸጥን ይመርጣሉ። የጃራርድ ብሬዝቫይት ጉዳይ በዚህ ክረምት እንደገና መታየትም ያለበት ነው የሚመስለው። የኤቨርተን ደጋፊዎች በተከላካያቸው ሽያጭ ጉዳይ ላይ ቅር ይላቸዋል። ነገር ግን የጃራርድ ብሬዝቫይት የወደፊት ጣፈንታም በዚህ ክረምት እንደገና ርዕሰ ጉዳይ ሆኖ ከተመለከትን ብዙ ላያስገርም ይችላል። ጃራድ ብረዝቫይት በጉዲሰን ፓርክ እንግዲህ ሌላ ተስፋ አስቆራጭ ዓመትም ነበር። ጃራድ ብረዝቫይት በእርግጠኝነት በከፍተኛ ደረጃ የመጫወትን ፍላጎት ይኖረዋል ተብሎ ነው የሚታሰበው። ዩናይትዶች እንግሊዛዊውን በተሻለ አቅም ለማስፈረምም ይሞክራሉ፣ ምክንያቱም አሁንም ተጨማሪ ጥልቀት ያለው የተከላካይ መስመር መገንባትም ያስፈልጋቸዋል። ሃሪ ማጓየር እና ቪክተር ሊንድሎፍን በኦልትራፎርድ የወደፊት እጣ ፈንታ ላይኖራቸው ይችላል። ቪክተር ሊንድሎፍ መልቀቁ እርግጥ ሲሆን፣ ሃሪ ማጓየርም በክረምት የዘለለ ቆይታም አይኖረውም። ሊሳንድሮ ማርቲኔስ በክለቡ ለብዙ ጊዜያት እንግዲህ ለጉዳት ተጋላጭ በመሆኑ ሌላ ተከላካይ ማምጣትም ግዴታ ይመስላል ለዚህኛው ቡድን። ሊቨርፑል አጥቂው ላይ የዝውውር ውሳኔ ለማድረግም ተዘጋጅተዋል። ሊቨርፑሎች በዚህ ክረምት ትንሽ አደገኛ የሆነ የዝውውር ውሳኔ ለማድረግ ተዘጋጅተዋል። እናም ሊቨርፑሎች ለፖርቱጋላዊው 55 ሚሊዮን ዩሮ የዝውውር ሂሳብ የሚቀርብላቸው ከሆነም ተጫዋቹን ለመሸጥም ተዘጋጅተዋል። በዝውውር በጥያቄ ውስጥ ያለው ተጫዋቹ ፖርቱጋላዊ አጥቂ ዲኤጎ ዦታ ሲሆን የፖርቱጋላዊው የአንፌልድ የወደፊት ቆይታ በተወሰነ ደረጃ አጠራጣሪ ሊሆን እንደሚችል ነው የተዘገበው። ሪፖርቱ ኒውካስል ዩናይትድ፣ አስተንቪላ እና ዎልቨርሃምፕተን ዋንደረርስ በአሁኑ ጊዜ ከዲኤጎዦታ ከፈላጊዎቹ መካከል መሆናቸውን ይገልጻሉ። የማክፓይሶቹ በዲጎዦታ ላይ ያላቸው ፍላጎት ምናልባትም አሌግዛንደር ኢሳክን በሚመለከት የቅይር ስምምነት ላይ ሊካተት መንገድ ሊከፍትለት እንደሚችልም ነው የጠቆመው። ሊቨርፑል ለዲኤጎ ጆታ የሚፈልገው ዋጋ ከ50 እስከ 55 ሚሊየን ዩሮ ሊሆን ይችላል። ነገር ግን አብዛኞቹ ደጋፊዎች የዚህ አይነት ቁልፍ ተጫዋቾችን መሸጥ ይደግፉ እንደሆነ ግልጽ አይደለም። የዲኤጎ ጆታ መውጣት ለሊቨርፑል አደገኛ ሊሆን ይችላል። ምናልባትም የመሸጥ እድሉ ከመጣም ለጉዳት ተጋላጭ የሆነ ተጫዋች ላይ ገንዘብ የማግኘት ትልቅ እድል ሊኖርም ይችላል ተብሎ ነው የሚታሰበው። በዳርዊን ኑኔስ ላይ አንዳንድ ጥርጣሬዎች ስላሉ ሊቨርፑል ቢያንስ ለአንድ ተጨማሪ የውድድር ዘመን ዲኤጎ ዦታ ቢቆይ ጥሩ ነው የሚሉ ሀሳቦች እየበረከቱ ነው። የፖርቱጋላዊ ኢንተርናሽናል የአካል ብቃት ምርጥ ባይሆንም ለቀያዮቹ ሁሌም ወሳኝ ተጫዋች ነው። ጆታ ወደ ሌላ የፕሪሚየር ሊግ ክለብ ቢሄድ በሚቀጥለው የውድድር ዘመን በሚደረጉ ጨዋታዎች ላይ ሊጎዳቸው ስለሚችል ለክለቡ ትልቅ ጉዳት ሊሆን ይችላል ተብሎም ነው እየተጠበቀም የሚገኘው። አርሰናል ቱርካዊውን ተጫዋች እየተመለከተ ነው። አርሰናል የቤኔፊካውን የክንፍ መስመር ተጫዋች ካሬም አክቶርግሉን ደጋግመው ከተመለከቱት በኋላ ለማዘዋወር እያሰቡ ነው። አርሰናሎች በክረምቱ የአጥቂ መስመሩን ለማጠናከር ገበያው ላይ እንደሚገኙ ይታወቃል። አርሰናል በፊት መስመሩ ላይ በጉዳት ምክንያት በዚህ ውድድር ዘመን አማራጭ ማጣታቸውን አረጋግጠዋል። እንደ ቲቢአር ፉትቦል ዘገባ ከሆነ የቤኔፊካ ክንፍ ተጫዋች አክቶኮግሉ በአርሰናሎች የምኞች ዝርዝር ውስጥም ጎልቶ ይታያል። እንደ ዘገባው የሚኬል አርቴታ ቡድን የ26 ዓመቱን አጥቂ ከአንድ ዓመት በላይ ሲመለከቱት ቆይተዋል። ባለፈው ክረምት ከጋላት ሳራይ ቤኔፊካን መቀላቀሉ በፊት አርሰናሎች የግራ መስመር ተጫዋቹን ለማስፈረምም ሲመለከቱት ነበር። አርሰናል ጋብርኤል ማርቲኔሊ እና ሊያንድሮ ትሮሳርድ በግራ ክንፍ አማራጭ ሆኖ ቢቆዩም በቡድናቸው ላይ ተጨማሪ ተጫዋቾችን ለመጨመር በማሰብ የአክኮጎግሉን ፍላጎትም ማሳየት ችለዋል። ቱርካዊው የፊት መስመር ተጫዋች በሁሉም ውድድሮች 16 ጎሎችን በማስቆጠር በቤኔፊካ ጥሩ አቋም ላይ ይገኛል። ራሂም ስተርሊንግ ከቸልሲ በውሰት ከመጣ በኋላ በቋሚነት የመፈረም እድሉ አነስተኛ በመሆኑ አርሰናሎች ቢያንስ አንድ የመስመር አጥቂ ማስፈረም ይፈልጋሉ። አርሰናሎች በቱርክ እና በፖርቱጋል አቅሙን ያሳየውን ይህንን ተጫዋች ለማስፈረምም በዚህ ክረምት ይሞክራሉ ተብሎ ነው የሚጠበቀው። በተጨማሪም የአርሰናል ኮከብ ከብራዚል ቡድን ጋር እየተነጋገረ መሆኑን የክለቡ ስራ አስፈጻሚ ያረጋግጧል። የአርሰናል አማካይ ጆርጂኒዮ በክረምቱ ከኮንትራት ነጻ ስለሚሆን ከብራዚሉ ክለብ ፍላሚንጎ ጋር እየተነጋገረ መሆኑን የክለቡ ዳይሬክተር ጆዜ ቦቶ እንግዲህ ያረጋግጠዋል። የጣሊያናዊ ኢንተርናሽናል የውድድር ዘመኑ እንደጠናቀቀ ኮንትራቱ የሚያልቅ ሲሆን ወደ ብራዚል የሚሄድ ፍላጎትም እንዳለው ተነግሯል። ቦቶ በቃለመጠይቁ መጠይቁ ላይ ፍላሚንጎ የጆርጂኒዮ ፍላጎት እንዳለውና ወደ ብራዚል እንዲዘዋወር ለማድረግም ድርድሩ በጥሩ ሁኔታ ላይ እንደሚገኝም ተናግሯል። ስራ አስፈጻሚ ድርድሩ ሙሉ በሙሉ እስኪጠናቀቅ ድረስም ስለ ድርድሩ ምንም ነገር የመግለጽ ፍላጎት እንደሌላቸውን የተናገሩት ጆርጂኒዮ በቼልሲ ለአምስት ዓመታት ያክል ካሳለፈ በኋላ በጥር 2023 በ12 ሚሊዮን ፓውንድ አርሰናልን ከተቀላቀለ አማካዩ በአርሰናሎች ቡድን ውስጥም እንደ ቶማስ ፓርቴ፣ ዴክላን ራይስና ማርቲን ኦዴጋርድ ባሉበት መሃል ሜዳ ላይ ያለውን ጫና በማቃለል ጠቃሚ አማራጭ መሆኑን እያሳየ ይገኛል። ቦሩሲያ ዶርትመንድ የባይኖ ጌቴንስን የመውጫ ዋጋ መቀነስ ጀምሯል። ጄሚ ባይኖጌቴንስ ለትልቅ ትልቅ እንግዲህ ክለቦች ዝግጁ እንደሆነ ያስባል እናም ቦሪሲያ ዶርትመንድ በትክክለኛው መጠን እንዲሄድም ይፈቅድለታል። ጄሚ ባይኖጌቴንስ በጀርመን ውስጥም ራሱን እንግዲህ በትልቅ ደረጃ ማሳየቱን ቀጥሏል። ለቦሪሲያ ዶርትመንድ የሚጫወተው እንግሊዛዊ ወጣት አጥቂም በእግር ኳስ ሕይወቱ አንድ እርምጃ የሚሄድበት ጊዜም እንደደረሰ ያምናል። የትልልቅ ቡድኖችንም ከፍተኛ ኢላማ ነው ወደ ሀገሩ መመለስ የሚፈልገው የብሪታንያው ተጫዋች የ20 ዓመት ኮከብ በፕሪሚየር ሊግ ውስጥም ለማብራት ዝግጁ እንደሆነ ያስባል። ቦሪሲያ ዶርትመንዶች ጄሚ ባይኖ ጌቴንስን እንዲለቅ ይፈቅድለታል። ነገር ግን ዶርትሙንድ በቅናሽ ዋጋ እንዲለቅ ግን ፈቃደኛ አይደሉም። የጀርመኑ ክለብ የስፖርት ማኔጅመንት የክንፍ ተጫዋቹን አቅም ከፍ አድርጎ ይመለከተዋል። ከ70 እስከ 80 ሚሊዮን ዩሮም የሚደርስ ዋጋ አስቀምጠዋል። በተለይም ወጣትና ተለዋዋጭ ተጫዋቾች ፍላጎት እየጨመረ ባለበት ገበያ ውስጥም የእሱ እድገትና እምቅ ችሎታ በዚህ መጠን ትክክለኛ መሆኑን ክለቡ ያምናል። በቡንደስ ሊጋም ሆነ በአውሮፓ ውድድሮች የደመቀ ብልጭታን ያሳየው ጄሚ ባይኖ ጌቴንስ መጪውን የክረምት ተጫዋቾች የዝውውር መስኮት ምኞቱን ለመፈጸምም እንደ ቁልፍ እድል ይቆጥረዋል ተብሎ ይጠበቃል። ተጫዋቹ የበርካታ ትልልቅ የእንግሊዝ ክለቦች ፍላጎትን መሳብ ጀምሯል። ምንም እንኳን እስካሁን አንዳቸውም የቦሪሲያ ዶርትመንድን ፍላጎቶች ለማሟላት ፈቃደኛ አይደሉም። ተጫዋቹ መልቀቅ ይፈልጋል፣ ነገር ግን ምክንያታዊ የሆነ አቅርቦት ከመጣም የጀርመኑ ክለብ ክፍት እንደሚሆን ተስፋ ያደርጋል። ይበ እንዲህ እንዳለ በሲግናል የዱና ፓርክ አሁን ላይ ጥሩ ጊዜን እያሳለፈ ያለው ኮከብ ክረምት ላይ ማረፊያውም ይታወቃል ተብሎ ነው የሚታሰበው። ኡናይ ኤምሪ ለቫሌንሲያ ፊርማውን ያወሳሰበዋል። ኤንዞ ባሬንቻ በካርሎስ ካምቦሬ መሪነትን በቫሌንሲያ ቡድን ውስጥ ቁልፍ አካል ሆኗል። አርጀንቲናዊው አማካይ ቡድኑ ከመጣበት ጊዜ ጀምሮ በመሀል ሜዳ ላይ የማይነካ ተጫዋች ሆኖ ቆይተዋል። በዚህ ዓመት ሁለት ጨዋታዎች ብቻ የመለጡት አማካዩ የእሱ ደረጃ በከፍተኛ ሁኔታ ላይ ተሻሽሏል። ቅዳሜ በሳንቲያጎ ቤርናቢው ያሳየው ብቃትም የቫሌንሲያ ደጋፊዎች በዚህ የውድድር ዘመን ባሻገር በሜስታያ እንዲቀጥልም ለማድረግ ያላቸውን ፍላጎት አሳስቧል። ቫሌንሲያ እንግዲህ ጥሩ ክፍ ያለ መክፈል ዝግጁ ነው። አስተን ቪላም ከዝውውሩ መጠቀም ይፈልጋል። ሆኖም ግን ከተጫዋቹ የኮንትራት እውነታ ጋር የቫሌንሲያ ፍላጎት ትንሽ ከባድ ይመስላል። ኤንዞ ባሬንቻ እስከ 2029 የሚያቆይ ኮንትራት አለው። የአስተን ቪላ ንብረት ነው። ባለፈው ክረምት ከዩቬንቱስ ለወደፊት ኢንቨስትመንትም 8 ሚሊዮን ዩሮ በሚጠጋ ገንዘብ መፈረሙ ይታወሳል። የስፔኑ አስ እንዳለው ከሆነ እንግዲህ በገንዘብ ለወደፊት ኢንቨስት 8 ሚሊዮን ዩሮ እንደወጣበት ይታወቃልና ና ዲያሪዮ አስ እንዳለው ከሆነ የበርኒንጋሙ ከተማ ክለብ ለቫሌንሲያው በሰጠው ውሰት ውስጥም ምንም አይነት የግዢ አማራጭን አላካተቱም። ቪላዎች በተጫዋቹ እድገት ላይ ሙሉ ቁጥጥር ለማድረግም ፈልገዋል። ከተጫዋቹ ጋርም በቀላሉ የመለየት ፍላጎትም የላቸውም። የውድድር ዘመኑ እስኪያልቅ ድረስም ከእንግሊዙ ቡድን ምንም አይነት ውሳኔ ማድረግ ሀሳብ የለም፣ ችኮላም የለም። ያም ሆነ ይህ ግን ኤንዞ በክረምቱ ወደ እንግሊዝ ይመለሳል ተብሎ ነው የሚጠበቀው። የአስተን ቪላ የአሰልጣኞች ቡድንና የስፖርት ማኔጅመንትም ከፕሮጀክቱ ጋር የሚስማማ በመሆኑ አዲስ ጊዜያዊ መዳረሻንም በክረምቱ በውሰት እንደሚፈልጉለትም ይጠበቃል። ይህ በእንዲህ እንዳለ ቫሌንሲያዎች በአማካዩ ጉዳይ ላይ ማድረግ የሚችሉት ነገርን መጠበቅ ብቻ ነው ሲሉም ዘገባዎቹ ጠቁመዋል። ሊቨርፑል እና ተከላካዩ በኮንትራት ጉዳይ መስማማት አልቻሉም። ሊቨርፑል በዚህ ክረምት ኢብራሂማ ኮናቴን ለሽያጭ ለማቅረብ ስጋት ላይ ወድቋል። ወኪሉ የጠየቀውን አዲስ የኮንትራት ጥያቄ ጥሩ ምላሽ ስላልተገኘ ድርድሩ የቆመ ሲሆን ሁለት ታላላቅ የአውሮፓ ቡድኖችም ውሉን ለማግኘትም ተዘጋጅተዋል። የ25 ዓመቱ ተጫዋች በ2021 ወደ አንፊልድ የመጣው ከአረብ ለብዚሽ በ36 ሚሊዮን ፓውንድ ነበር። ኢብራሂማ ኮናቴ አሁን ላይ በአራተኛ የውድድር ዘመኑ ላይ ይገኛል። የመሀል አማካዩ በቨርጂል ቫንዳይክ ተመራጭ የመሀል ተከላካይ አጋር ሆኖም ቆይቷል። ለሊቨርፑል 126 ጨዋታዎችን ማድረግም ችሏል። ሆኖም ፈረንሳዊው ተከላካይ በአንፊልድ የተፈራረመው የአምስት ዓመታት ኮንትራት በ2026 ክረምትም ያበቃል። እናም የማራዘሚያ ድርድርም ገና ፍሬ ሊያፈራ አልቻለም። ቀያዮቹ ለረጅም ጊዜ ኮናቴን ኮንትራት ለማስፈረም ሞክረዋል። አሁን ላይ ከሚከፈለው ሳምንታዊ ሰማኒያ ሺ ፓውንድ ክፍያ በላይ አቅርበውለት ነበር። ምንም እንኳን ስምምነት ላይ መድረስ ባይችሉም የተጫዋቹ ኮንትራት ግን ከ12 ወራት በላይም ስለማይቀረው ቀያዮቹ በዚህ ክረምት ከቨርጂል ቫንዳይክ፣ ሞሐመድ ሳላህና ትሬንት አሌክዛንደር አርኖልድ ጋር ያጋጠማቸው ሁኔታን መድገም አይፈልጉም ነው የተባለው የታይምስ ጋዜጠኛ ሐምዛህ ኪሌኬ እንግዲህ እንዳለው ከሆነ የመሀል ተከላካይ ወኪል በሳምንት ደሞዙ ወደ ሁለት መቶ ሺህ ፓውንድ እንዲጨመርለትን ፍላጎቱን ግልጽ በማድረግ ኤፌስጂን አስደንግጧል። ሊቨርፑሎች ለማቅረብ የተዘጋጁት ፍላጎቶች ጋር ይራራቃል። የኢብራሂማ ኮናቴ ደሞዝ ጥያቄ ከሳላህ በሳምንት ከ350 ሺህ ፓውንድ ቫንዳይክ ደግሞ 220 ሺህ ፓውንድ ቀጥሎ በሊቨርፑል ኮናቴ ሶስተኛው ከፍተኛ ተከፋይ ያደርገዋል። ቤን ጃኮብስ ባለፈው ወር እንደገለጸው ቀያዮቹ ለኢብራሂማ ኮናቴ የኮንትራት ማራዘሚያ እንዳቀረቡና ለውይይትን መነሻ እንደሆኑ ተነግሮ ነበር። ቀያዮቹ ተከላካዩን መሸጥ ስለማይፈልጉ ለኢብራሂማ ኮናቴ የዋጋ መለያም አላስቀመጡለትም። ፈላጊዎቹ ለተጫዋቹ በዚህ ክረምትም ከ50 ሚሊዮን ፓውንድ በላይ እንደሚያስፈልግ ያምናሉ። ሪያል ማድሪድና ፓሪስ ሰን ዠርሜን ከቅርብ ወራት ወዲህ በኢብራሂማ ኮናቴ ጋር በጥብቅ ተገናኝተዋል የሚሉ መረጃዎች ናቸው እየወጡ የሚገኙት። የሰሜን ለንደኑ ቡድን በድጋሚ ከእንግሊዛዊው ተከላካይ ጋር እየተገናኘ ነው። ቶትናሞች በዚህ ክረምት የኤሲ ሚላኑን የመሀል ተከላካይ ፊካዮቶ ሞሪን ለማዘዋወር እያሰቡ ነው። ከክረምቱ የዝውውር መስኮት በፊትም ሚላን የሚፈልገውን ዋጋ ቲም ቶክ ተረድቷል። ቶትናሞች ስፐርስ በክሪስቲያን ሮሜሮ፣ በሚኪ ቫን ደቬን እና በራዱ ድራጉሲን ተደጋጋሚ ጉዳት ምክንያት አዲስ የመሀል ተከላካይ ማስፈረም ቅድሜ ይስጣሉ። ሮሜሮ ከቶትናም መልቀቅ ጋር እየተገናኘ ሲሆን የመጠባበቂያ አማራጩ ቤን ዴቪሰን በሚቀጥሉት ወራት ኮንትራቱ ሲያልቅ በነጻ ዝውውርም ሊለቅ ይችላል። ቲም ቶክ እንዳስነበበው ከሆነ ፊካዮ ቶሞሪ ለተወሰነ ጊዜ በቶትናም ራዳር ላይም እንደነበር ነው ያስታወሰው። በጥሬት ተጫዋቾች የዝውውር መስኮትም በዝውሩ ላይ ከሚላን ጋር ተጨባጭ ውይይቶችንም አድርገው ነበር ነገር ግን እርምጃው በመጨረሻ ሊሳካ አልቻለም። የ27 ዓመቱ ተከላካይ ለቶትናም እንደ ጠንካራና አስተማማኝ አማራጭ ይታያል። የፕሪሚየር ሊግ ቡድን ልምድ ያለው ተጫዋች በእጩ ዝርዝር ውስጥም አናት ላይ አስቀምጠዋል። ቶትናም ሆትስፐርስ በዚህ ክረምትም በድጋሚ ወደ ፊካዮ ቶሞሪ ያቀናሉ ተብሎ ይጠበቃል። ሚላን ዋጋውን 334 ሚሊየን ፓውንድም ቀንሷል። ፊካዮ ቶሞሪ በዚህ ዓመት ለሚላን ወጥነት ያለው ጀማሪ አልነበረም። ለዛም ነው ለሽያጭ የሚያቀርቡት። የፊካዮ ቶሞሪ ሽያጭም ሌሎች ቦታዎችን ለማጠናከር ሊያወጡት የሚችሉት ገንዘብ ያመጣል ተብሎ ይታሰባል። ቲም ቶክ እንዳለው ከሆነ ሚላን ስለ ፊካዮ ቶሞሪ ሽያጭ ለመወያየት ክፍት እንደሆነና አዲስ የሚጠይቁት ዋጋም ከተገመተው በታች እንደሆነም ይገነዘባል። የጣሊያኑ ኃያል ክለብ በአጠቃላይ በገንዘብ ሁኔታ ምክንያትም ለቻምፒየንስ ሊግ ማለፍ ካልቻሉ አንድ ወይም ሁለት ሌሎች ተጫዋቾችን መሸጥ ሊያስፈልጋቸው ይችላል። ቲምቶክ በታህሳስ ወር እንደዘገበው ዩቬንቱስ እና ኒውካስል ዩናይትድ ስለ ፊካዮ ቶሞሪ መረጃ ከጥር መስኮት በፊትም ጠይቀዋል። ሁለቱም ክለቦች የፊካዮቶሞሪን ሁኔታ መከታተል ቀጥለዋል፣ ነገር ግን ለማዘዋወር ምንም ተጨማሪ ተጨባጭ እርምጃ አልወሰዱም። ቶትናም በበኩላቸው እንግሊዛዊውን ኢንተርናሽናል ለማስፈረም ጠንካራ አቋም ላይ ይገኛል። ፊካዮ ቶሞሪ በሚላን ደስተኛ እንደሆነና ለረጅም ጊዜ መቆየት እንደሚፈልግም ምንጮች ይገልጻሉ። እውነታው ግን ተጨማሪ ደቂቃዎችን መጫወት ከፈለገና ወደ ቶማስ ቱሄል የእንግሊዝ እቅዶች ውስጥም ለመግባት ከፈለገ ወደ ሌላ ቦታ መሄድም ሊኖርበት ግድ ነው። ዳቪድ ኦርነስቲን በኬቨን ደብሮይና ተተኪ ጉዳይ ላይ አዲስ መረጃን አጋርቷል። ማንቸስተር ሲቲ የኬቨን ደብሮይናን ተተኪ ፍለጋ ላይ ነው። በየካቲት ወር ላይ እንደተገለጸው የባየር ለቨርኩዘኑ ፍሎሪያን ቬርትስ ከፍተኛ ኢላማቸው ነው፣ ነገር ግን የፕሪምየር ሊግ ኮኮብ እንዲሁ በራዳራቸው ላይ ነው ሲል ዳቪድ ኦርነስቲን ተናግሯል። ደብሮይና በውድድር አመቱ መጨረሻ ኢትሃድን እንደሚለቅ በይፋ አስታውቋል። ብቸኛው ጥያቄም ከዓለም ክለቦች ዋንጫ በፊት ነው ወይስ ደግሞ በኋላ የሚሰናበተው የሚለው ነው። የሰላሳ ሶስት አመቱ ተጫዋች ከምንጊዜም ምርጥ የፕሪሚየር ሊግ አጥቂ አማካዮች ያንዱ ተደርጎ ይወሰዳል። ስለዚህም እሱን መተካት ከባድ ይሆናል። የዘ አትሌቲኮ ጋዜጠኛ ዳቪድ ኦርነስቴን የባየር ሌቨርኩሰን ኮኮ ፍሎሪያን ቨርት ከአማራጮቹ መካከል እንደሚገኝና ማንቸስተር ሲቲ በዚህ ክረምትም ኬቨን ደብሮይናን በፍሎሪያን ቨርት ለመተካትም እንደሚያስብ አረጋግጠዋል። ነገር ግን የኖቲንግሃም ፎረስቱ ሞርጋን ጌብስ ዋይት በእጩ ዝርዝር ውስጥም ተቀምጧል። ይህም በሲቲዝንስ ውስጥም የስፖርት ዳይሬክተር ሁጎ ቪየና የተፈለገ ይመስላል። ሪፖርቱ እንዲህ ይላል። ሲቲ የ33 ዓመቱን የቤልጅማዊን ኢንተርናሽናል ክፍተት ለመሙላት መፍትሄዎችን እየፈለጉ ነው። ሞርጋን ጌብስ ዋይትና ፍሎሪያን ቨርት ዝን ጨምሮ በርካታ እጩዎችን በክለቡ ውይይትም ውስጥ ይሳተፋሉ ተብሎ ይጠበቃል። የሲቲ አዲሱ የእግር ኳስ ዳይሬክተር ሁጎ ቪየና ሙሉ በሙሉ በስራው ላይ እስኪገባ ድረስም የዝውውር ኢላማዎችን ለማስቀደም አላሰቡም። ሁጎ ቪየና ቲኪ በርገስታን በመተካት በዚህ ሳምንት በይፋ ጀምሯል። ጥንዶቹ በሽግግር ወቅት አብረው እየሰሩ ነው። ፖርቱጋላዊው በእሁዱ የማንቸስተር ደርቢ በኦልትራፎርድ ታይቷል። እናም በእርግጠኝነት በሲቲ የዝውውር ጉዳይ ላይ ከፍተኛ ተጽዕኖ እንደሚፈጥርም ይጠበቃል። ማንቸስተር ሲቲ የፍሎሪያን ቬርትስ ላይ ትልቅ ገንዘብን ለማውጣት ፍቃደኛ ነው። የቲም ቶክ የዝውውር ኤክስፐርት ፍሬዘል ፍሌቸር ከሌቨርኩዘን ጋር ባለው የኮንትራት ሁኔታ በዚህ ክረምት ቬርትስን ለማስፈረም 87 ሚሊዮን ፓውንድም በቂ እንደሚሆን ገልጿል። ሆኖም ግን ባየርን ሚኒክ የ21 ዓመቱን ትልቅ አድናቂዎች በመሆናቸው እሱን ለማግኘት ጠንካራ አቋም ላይ እንዳሉ ስለሚያምኑ ሲቲ ብቃታቸው አይደለም ተብሏል። የባየር ሚኒኩ ኮኮብ ጀማል ሙሴላን ከፍሎሪያን ቬርትስ ጥሩ ጓደኛሞች ናቸው። እናም የቪንሶን ኮምፓኒ ቡድን ለፍሎሪያን ቬርትስ በሚደረገው ፍልሚያ ላይም ሙሴላ እንዲረዳቸው ያስባሉ። ሆኖም ግን ሲቲዎች ቬርትስን ለማስፈረም 87 ሚሊየን ፓውንድ ለመክፈል ለመውሰድም ዝግጁ ናቸው። ለጃክ ግሪሊሽ ከወጣው አንድ መቶ ሚሊየን ፓውንድ እና ለሄስኮ ግቫርዲዮል ከወጣው 85 ሚሊየን ፓውንድ በመቀጠልም የክለቡ ውድ የፈራሚዎች ዝርዝር ውስጥም ሁለተኛ ደረጃ ላይ እንዲቀመጥ ያደርገዋል ፍሎሪያን ቬርትስ። የ21 ዓመቱ የፍሎሪያን ቬርትስ ከሌቨርኩሰን በጣም አስፈላጊ ተጫዋቾች አንደኛው ሲሆን በዚህ ሲዝን በሁሉም ውድድሮች 15 ጎሎችንና 13 አሲስቶችን አድርጓል። የፔፕ ጓርዲዮላ ቡድን ፍሎሪያን ቬርትስን ከዓለም ምርጥ ተጫዋቾች አንዱ ለመሆን የሚያስፈልገው ነገር እንዳለው ያምናል። እንደ ኦርንስታይን ዘገባ ከሆነ ጊብስ ዋይት በእጩነት ዝርዝር ውስጥም ገብተዋል። ነገር ግን ቲምቶክ ሲቲ ከማንኛውም የአጥቂ አማካዮች በፊት ቬርትስን ለማምጣት እንደሚሞክር ነው የተገለጸው። ዳቪድ ኦርነስቲን ሞሐመድ ሳላህና ና ቨርጄል ቫንዳይክን አስመልክቶ ለሊቨርፑል ደጋፊዎች በጣም ጥሩ ዜናን አስተላልፈዋል። ዳቪድ ኦርነስቲን ከሞሐመድ ሳላህ ና ከቨርጄል ቫንዳይክ የኮንትራት ሁኔታ ጋር በተያያዘ ነው እንግዲህ ሀሳቡን ሲሰጥ የነበረው። ነገር ግን ሞሐመድ ሳላህ ሰሞኑን ኮንትራቱን ማራዘሙ የሚታወስ ነው። አሁን ላይ እየቀረው ና ሊቨርፑል ደጋፊዎችም የሚጠብቁት የቨርጄል ቫንዳይክን ጉዳይ ነው። ከትሬንት አሌክዛንደር አርኖልድ ቀጥሎ በቡድኑ ውስጥም ለረጅም ጊዜ ሲያገለግሉ የቆዩት ሁለቱ ተጫዋቾች እንደነበሩ ይታወሳል። በአንፊልድ ያላቸው ኮንትራትም ሊጠናቀቅ የመጨረሻዎቹ ሶስት ወራትን እንደቀራቸው የሚታወስ ነው በተለይ ቫንዳይክ ሳላህ እንግዲህ ሰሞኑን ውሉን አራዝሟል ለሁለት ዓመታት ሆኖም ግን የቀይ መስመር ተከላካዩ በዚህ ክረምት ለሪያል ማድሪድ የተመረጠ ቢመስልም አሁን ላይ ግን የቡርኑ ካፕቴን እና እንግዲህ የተከላካይ መስመር ተጫዋቹ ነው ቨርጂል ቫንዳይክ ሆላንዳዊው ተጫዋችም በቀጣይ ኮንትራቱን ለማራዘም ንግግሮችን እያደረጉ ነው እንደ ኦርነስቲን ዘገባ ከሆነም ስለ ቨርጂል ቫንዳይክ አዲስ ጉዳዮች ከአሁን በኋላ ሊከሰቱ ይችላሉ ወይ ለሚለው ጥያቄ ምላሾቹን ሰጥተዋል። የዛ አትሌቲክ ጋዜጠኛው ለኤንቢሲ ስፖርት እንደተናገረው ሊቨርፑል የቫንዳይክን ኮንትራት ለማደስ በእርግጠኝነትና ብሩህ ተስፋ እንዳላቸው ሰምቻለው። አሁን ጉዳዩ መቼ ይፈርማል የሚለው ጉዳይ ነው። ይህም በመጨረሻው ደቂቃ ምንም አይነት እንቅፋት እንዳይፈጠርም የመከላከል ሂደት ላይ መሆኑንም ነው እንረዳለን ሲልም የተናገረው የዳቪድ ኦርነስቲን መረጃ የቨርጅል ቫንዳይክ ቆይታ ላይ ትልቅ ፍንጭ ነው። እንደ ኦርነስቲን ዘገባ ከሆነ ቨርጅል ቫንዳይክ አዲስ ኮንትራት የጊዜ ጉዳይ እንደሆነና ለሊቨርፑል ደጋፊዎችም ጥሩ ሊሆን እንደሚችል ገምተዋል። ለት ሊቨርፑል እንግዲህ በፉልሃም በተሸነፉበት ወቅትም የሁለቱ ተጫዋቾች ብቃት ጥሩ አልነበረም። እነሱን በአንፊልድ ቢያንስ ሌላ ዓመት ማቆየት ለአርነስ ሎት ና ለኤፌስጅም ትልቅ ረፍት ነው ተብሏል። በዚህ ሳምንት ግን ያደረጉትን ጨዋታ ዌስት ሚናይትድን ማሸነፋቸው ይታወሳል። ሊቨርፑሎች በዚህ ወር የቨርጅል ቫንዳይክን አዲስ ኮንትራት ማስታወቂያ ይፋ ካደረጉና ቀያዮቹ ሀያኛውን ዋንጫ ማሸነፍ ከቻሉ በቀዮቹ ቤት ትልቅ ደስታ እንመለከታለን ሲልን ነው ዴቪድ ኦርነስቲን መረጃውን እያጋራም የሚገኘው። ፋብሪሲዮ ሮማኖ በማንቸስተር ዩናይትድ የክረምት የዝውውር እቅዶች ላይ አበረታች የዝውውር ዜናን አቅርበዋል። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ብዙ ተጫዋቾችን እንደሚያመጣ ይጠበቃል። የሚለቁትም ብዙ ተጫዋቾች ይኖራሉ። ክለቡ በማርከስ ራሽፎርድ፣ ጄደን ሳንቾ፣ አንቶኒና፣ ካሴሜሮ እና ሌሎችም ቦታዎች ከአንድ መቶ ተጫዋቾች በላይም ለመልቀቅ እያሰበ ነው። ወጣቱ አጥቂ ጋርናቸውም ሩበን አሞሪምን ማስደነቅ ተስኖት መልቀቁ እርግጥ ነው። ራስ መስ ሆይላንድ በክለቡ የወደፊት እጣ ፈንታ ላይም በእርግጠኝነት አይደለም። ናፖሊ ዴንማርካዊውን ለማስፈረም ፍላጎት እንዳለውም ተዘግቧል። ብዙ አጥቂዎች ለቀው ይወጣሉ ተብሎ በሚጠበቅበት የክረምት ተጫዋቾች የዝውውር መስኮት ወቅት የማጥቃት ለውጥ የማይቀር ይመስላል። ዩናይትድ ከበርካታ አጥቂዎች ጋር ተገናኝተዋል። የስፖርቲንግ ሊዝበኑን ቪክተር ዮከርሽን ጨምሮ የጋላት ሳሪውን አጥቂ ቪክተር ኦስሜንንም ከክለቡ ጋር ተገናኝተዋል። ፋብሪሲዮ ሮማኖ ስለ ማንቸስተር ዩናይትድ የዝውውር እቅድ የተናገረ ሲሆን ዩናይትዶች የዝውውር በጀታቸው ምክንያት በዝውውር ገበያው ላይ በስፋትም ይሳተፋሉ ብሏል። የዝውውር ኤክስፐርቱ ፋብሪዚዮ ሮማኖ የዩናይትድን የዝውውር ስልትን በመመልከት በዚህ ክረምት የሚያሳልፏቸውን ውሳኔዎች አቅማቸውን ባማከልና በአብዛኛው ግዢዎች ላይም የሚያደርጉት በሚሸጧቸው ተጫዋቾች ላይም ነው ብለዋል። ሆኖም ግን ፋብሪዚዮ ሮማኖ በክረምቱ ከአጥቂ ጀርባ ለሚጫወት ሌላ የአጥቂ አማካይ መጨመራቸው አይቀሬ ነው ተብሏል። ፋብሪዚዮ ሮማኖ በጊቭ ሚ ስፖርት አምዱ ላይ ሲጽፍም እንዲህ ብለዋል፣ ቢያንስ አንድ ተጨማሪ የአጥቂ አማካይ ለመጨመር ይፈልጋሉ። ከአጥቂው ጀርባ የሚጫወት ተጫዋችም የማምጣት እድል አላቸው። ነገር ግን የፋይናንሻል ፌር ፕላይ ህጎችና ሽያጮች በተጫዋቾች ፊርማ ላይ ወሳኝ ይሆናሉ። በዚህ ክረምትም ምን ያክል እንደሚሸጡ ከታየ በኋላ በዚህ ቦታ ላይ ምን እንደሚፈጠር እናያለን ብለዋል። የሰር ጂም ራትክሊፍ ሁኔታም በፋይናንሻል ዲሲፕሊን ላይ ያተኮረ ነበር። ሰር ጂም ራትክሊፍ የስፖርት ቁጥጥርን በክለቡ ካደረጉ በኋላ የክለቡ ፖሊሲዎች አዲስ አቅጣጫን ወስደዋል። ጨዋታዎቹን ለመቀነስና የፋይናንሻል መረጋጋትን ለመመለስም ሰር ጂም ራትክሊፍ በመቶዎች የሚቆጠሩ ሰራተኞችን ከስራ ማሰናበትን ጨምሮ ተከታታይ አወዛጋቢ የሆኑ የወጪ ቅነሳ እርምጃዎችንም ተግባራዊ አድርገዋል። ምንም እንኳን ትችት ቢኖርም ሰር ጂም ራትክሊፍ የፋይናንስ ዘላቂነትን በማስቀደም በአቋሙ እንደሚቆይ ይጠበቃል። ይህ አቋም ምናልባትም በመጪው የዝውውር መስኮት በዩናይትድ እንቅስቃሴ ላይ ትልቅ ተጽዕኖ ሊኖረው ይችላል። በብዙ ተጫዋቾች ላይ እርግጠኛ ለመሆንና የፋይናንስ እጥረቶች እየተከሰቱ ባሉበት ሁኔታ ማንቸስተር ዩናይትድ በአመታት ውስጥ ካሉት ትሁ በጣም እንግዲህ አስፈላጊ የዝውውር መስኮቶች ውስጥም አንድ ወደሚሆነው መግባትም ላይ ናቸው ተብሎ ይጠበቃል። በመረጃው የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁ ግን በአክብሮት ተመኘው።